ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርዕስተ ዜና፣ ዘመቻ አርበኛ አደም አሊ ወይም አባናደው ተጠናክሮ የቀጠለ ሲሆን የምንሊክ እዙ ትናንት የተመሰረተው ዋሲል ክፍለ ጦር እና የጎፍ ክፍለ ጦር ከአሳምነው እዝ ጋር በጥምረት ወረኢሉ ከተማን ተቆጣጠሩ። በአርበኛ ልመነዞዴ የሚመራው የአፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጠላት ላይ አስደናቂ ድል ተጎናጸፈ። በዝርዝር እንመለከተዋለንም። የቀኝጌታ ወፍታዬ ንጉሴ ክፍለ ጦር የንጉሥ ተክለ ሃይማኖት ከተማን ደብረ ማርቆስን ሌሊቱን ተቆጣጥሮ የሚፈለገውን ኦፕሬሽን መስራቱ ተገለጸ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉን።

ዘመቻ አርበኛ አደም አሊ ወይም አባናደው ተጠናኩሮ የቀጠለ ሲሆን የምኒሊክ እዙ ትናንት የተመሰረተው ዋሲል ክፍለ ጦርና የጎፍ ክፍለ ጦር ከአሳምነው እዝ ጋር በጥምረት ወረ ኢሉ ከተማን ተቆጣጠሩ። የአማራ ፋኖ ብሔራዊ ኃይል ምኒሊክ እዝ የንጉስ ሚካኤል ኮር አሃድ የሆነው ዋሲል ክፍለ ጦርና የልጅያሱ አሃድ የሆነው የጎፍ ክፍለ ጦር በጥምረት ወረ ኢሉ ከተማን ተቆጣጥረዋል የተባለ ሲሆን፣ በተጨማሪም የጎፍ ክፍለ ጦር ከአቤና ሰኞ ገበያ ከተማን ተቆጣጥረዋል ተብሏል። በአርበኛ ልመናው ዘውዴ የሚመራው የአፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጠላት ላይ አስደናቂ ድል ተጎናጸፈ። የአፋ ባህ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር አሳለፍ ተሻገር ሻለቃ ከአጣዬ ተነስቶ ወደ ካራ ቆሬ የተንቀሳቀሰ ባለ የጠላት ኃይል ላይ በተወሰደ የደፈጣ እርምጃ ከባድ ጉዳት አድርሷል ሲል አሳምነው እዝ ገልጿል። ከአጣዬ ከተማ ወደ ካራቆሬ በሲኖ ትራክ ተጭኖ ሲጓዝ በነበረው የአብይ አህመድ ሰራዊት ላይ በተወሰደ የደፈጣ ጥቃት የጠላት ቅስም ተሰብሯል። አሳለፍ ተሻገር ሻለቃ በወሰደ ቸው በዚህ የደፈጣ ጥቃት አንድ ሙሉ ሲኖትራክ የመከላከያ ሰራዊት ተደምስሷል። አፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በየዕለቱ በጠላት ላይ የሚያደርገውን ጥቃት አጠናክሮ በማስቀጠል ወደ ድልማማ እየተንደረደረ ይገኛል ተብሏል። በተያያዘ መረጃ የአፋባሃ ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር የሰባ ለሰባት ክፍለ ጦር የአብይ አህመድ ዙፋን አስጠባቂ ቅጥረኛ ሰራዊት ላይ ወደ ኤፍራታና ግድም ወረዳ አጻዬ ከተማ ድረስ ዘልቆ በመግባት ጠላትን ድባቅ መቶታል። ተገኝተዋል። የሰባት ለሰባት ክፍለ ጦር ደመላሽ አለቃና ቃኚዎች ቃኞች በላይኛው አጣያ አካባቢ ተርተር ባቡር ሀዲዱ በተባለ ቦታ ላይ መሽጎ የነበረውን የብልጽግና ሚሊሻ ከሌሊቱ አስር ሰዓት በወሰዱት የተቀናጀ ጥቃት የጠላት ኃይል ከፊሉ ተደምስሶ ቀሪው አካባቢውን ለቆ ተበታትኗል ሲል መረጃውን ያጋራን የአጼ ዘር ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ወፍታዊ ንጉሴ ክፍለ ጦር የንጉሥ ተክለ ሃይማኖት ከተማን ደብረ ማርቆስን ሌሊቱን ተቆጣጥሮ የሚፈለገውን ኦፕሬሽን መስራቱን ክፍለ ጦሩ በምስል ባጋራው መረጃ አረጋግጦልናል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ትናንት መስከረም 27 ቀን 2018 ዓ ም የዓለማየሁ ከቤ ሻለቃ ገርጨሽ ከተማን በአስገራሚ ኦፕሬሽን ተቆጣጥሯት ውሏል ተባለ። ወደ አብሮ መኖር ቀበሌ የወጣ ወንበር አስጠባቂው የአብይ አህመድ ስራ ዊት ባበራ ሙጬ ሻለቃና አበረ የማም ሻለቃ አባላት ጥምረት ሲወቀጡ ውለዋል። በዚህም በርካታ የጠላት ኃይል መደምሰስና ከባድ ቁስለኛ ማድረግ ችለዋል። ጀግኖቹ የሻለቃዋ አባላት ጠላትን በሚገባው ቋንቋ ሲያናዝዙት ውለዋል። ከተማ ለመጠበቅ የተሰየመው ሚሊሻ አይጥ ጉድጓድ ቢገባም በጨበጣ አንገቱን እየያዙ በማውጣት ከስድስት ሰዓት በላይ በፈጀው አስደማሚ ውሎ አራት ቦታ ላይ የነበረ የጠላት ካምፕ ፍርስርሱን በማውጣት ጀብድ መስራት ችሏል ነው የተባለው። በምሽጉ የነበሩ በርካታ ተተኳሽ አስቃጥራና ከአንድ መቶ በላይ በላይ የዝናብ ልብስ መማረክ ተችሏል። በዚህ ከባድ ኦፕሬሽን 35 የሚደርሱ አድማ በትሰናና የሚሊሻ አባላት እስከ ወዲያኛው ሲሰናበቱ፣ አምስት ሚሊሻ መማረክ ተችሏል። በሌላ ዜና ቁርጥ ባህርት በተባለ ቦታ ላይ የብርጌዱ የፋይናንስ ቲም ከመራዊ ወደ ብራቃት ደሞዝ ለማውጣት የሄዱ የጠላት ኃይል ላይ የደፈጣ ምድት መማድረስ አራት ወንበር አስጠባቂ መከላከያ አባላት የሞትና ቁጥራቸው ያልታወቁ አባላት ላይ ከባድ ቁስለኛ ማድረግ ሲቻል ሬሽን የጫነ አንድ መኪና ላይ ቁሳዊ ኪሳራ ማድረስ ችለዋል። ሌላኛው የባህር ዳር ብርጌድ በሁለት አቅጣጫ ጠላትን ሲወቅጡ ውለዋል አንድ አሳ ቀበሌ ላይና ጢስ አባይ ዙሪያ ልዩ ስሙ ወጅር ወልድ ማታው ሎማ ቀበሌ ላይ ጠላት ባልጠበቀበት ሁኔታ ከፍተኛ ማጥቃት የተደረገ ሲሆን አንድ አሳ ላይ ጠላት እንደ ቅጠል ረግፏል። ከሞት የተረፉት በቁጥር ለመግለጽ በሚያዳግት ሁኔታ ሁለት ፓትሮል ቁስለኞችንና አስከሬን ለማንሳት ከባህር ዳር 10 በላይ ተሽከርካሪ ኃይል በመጨመር ከመማረክ ቢታደጉም ከፍተኛ ብትር ስላረፈበት አንድ አሳ ቀበሌ ላይ የሸዋ አስታከል የተባለ አርሶ አደረሽ ነው ሄደዋል ሲል ፋኖ ሀብታሙ ያሱፍ የአፋ ባህ ምዕራብ አማራ ሮስ አንደኛ ክፍለ ጦር ህዝብ ግንኙነት ደህንነት ገልጸዋልም። የአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው አጼ ኢያሱ ክፍለ ጦር በፋኖ ስም እየዘረፉ እየቀሙና እያገቱ ህዝብን በሚያሰቃዩ አካላት ላይ የማያዳግም እርምጃ እየወሰደና አጠናክሮ እየሰራ ነው ተባለ። ከእብናት አዲስ ዘመን፣ ከእብናት ሰለል፣ ከእብናት ሊቦ ሚካኤል ደብር፣ ከአምቦ ሜዳ አዲስ ዘመን ጣራ ገዳም እና ጣና ጫፍ ድረስ የቀጠናውን ሰላም እያረጋገጠና እያስከበረ ይገኛል። ክፍለ ጦሩ መስከረም 26 ቀን 2018 ዓም። ቀብለው የህዝብን ተሽከርካሪ ከእብናት ወጣ ብሎ ካለ ቦታ ላይ ከጠላት ሁለትና አምስት ኪሎ ሜትር ርቀት ላይ ዝሀ ተብሎ በሚጠራ ቦታ ጫካን ተገን አድርገው ሲዘርፉ አናብስቶቹ የአጼ እያሱ ክፍለ ጦር አባላት እርምጃ ወስደውባቸዋል። ህዝቡን በአደባባይ ወጥተው ከእናንተ ጎን እንሰለፋለን ብሎ በነቂስ ለአናብስቶቹ ድጋፉን አሳይቷል ሲል ነው መረጃውን ያጋራን አጼ ፋሲለደስ ክፍለ ጦር። በሌላ ዜና ወሎ ላይ በዘመቻ አባና ደው ሚኒሊክ እዝ ነጻ ባወጣቸው ቀጠናዎች ህዝባዊ ውይይትና የህዝብ አስተዳደር መዋቅር መዘርጋ ሀገራት ስራው ተጠናክሮ ቀጥሏል ተብሏል። መስከረም 27 ቀን 2018 ዓ.ም የምንሊክ ዕዝ የድርጅትና የኩር ከፍተኛ አመራሮች ጉባ ላፍቶ ወረዳ ሳንቃ ህዝብ ጋር ውይይት በማድረግ የህዝቡን ጥልቅ አስተያየትና ምክር በማዳመጥ የህዝብን አስተዳደር መዋቅር ዘርግተዋል። በውይይቱ የሳንቃ ከተማ ህዝብ የአብይ አህመዱ የብልጽግናው አገዛዝ የአማራ ህዝብ ላይ ሁለንተናዊ አደጋ የጋረጠና ዘር ማጥፋትም እየፈጸመ መሆኑን ሳንቃ ጤና ጣቢያን በድሮን በማውደምና ሐኪሞችን ጨምሮ በርካታ ታካሚ ወገኖቻችንን በጠራራ ፀሐይ ባደባ ይ ጨፍጭፎ አሳይቶናል ብለዋል። በመጨረሻም የሳንቃ ከተማና የአካባቢው ማህበረሰብ ከዚህ በኋላም እንደቀደመው ጊዜ አቅማችን በፈቀደ ሁሉ በጉልበታችን፣ በጊዜያችን፣ በእውቀት በዱዓና በጸሎት ከልጆቻችን ጎን ቆመን ስርዓቱን እንታገለዋለን የሚል ጠንካራ መልእክት አስተላልፏል ብሏል። ሚኒሊክ እዝም ምስራቅ ወለጋ ዞን ጊዳያና ወረዳ ፋኖ መልካሙ ጌትነት መስዋዕት የከፈለባት ሻሾበር ከተማ ሰርገው በመግባት አመሻሹን የመልካሙ ልጆች ያገዛዙ መቶ አለቃና ሀምሳ አለቃ አዛዦች ቁጭ ብለው ቢራ ሲጠጡ እስከ ወዲያኛው ሸኝቷቸው ወጥተዋል ሲሉ የፋኖ አባላቱ ለቢዛሙ ሚዲያ ገልጸዋል። የጊዳያና ፋኖዎች አክለውም የፋኖ መልካሙን ደም ሳይውል ሳያደር እጥፍ ድርብ አድርገን እየመለስን እንገኛለን። ወደፊትም የእያንዳንዷን ከተማ በመግባት አስፈላጊውን እርምጃ እንወስዳለን ብለዋል። የስምንተኛ በላይ ዘለቀ ክፍለ ጦራ አመራሮች የአባ ኮስትር ብርጌድ አራተኛ ሻለቃ የኋላ ደጀኑ ህዝባችን ጋር ውይይት አድርገዋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር አመራሮች ከአባ ኮስትር ብርጌድ አራተኛ ሻለቃ የጎበዝ አለቃና የኋላ ደጀኑ ህዝባችን ጋር ሰፊ ውይይት አድርገዋል። በውይይቱም የሃይማኖት አባቶች፣ የቀበሌ የፍትህ አካላት፣ የቀበሌ ጊዜያዊ አስተዳዳሪዎችና የኋላ ደጀኑ ህዝባችን በተገኙበት የመልካም አስተዳደር ችግሮችን በመፍታት የጎበዝ አለቆችን የስራ አፈጻጸም በመገምገም ፋኖ ከማህበረሰቡ ጋር ያለውን ግንኙነት በተ መለከተ ሰፋ ያለ ውይይት ተካሂዷል። ውይይቱን የመሩት የክፍለ ጦር አመራሮች ስለ አማራ ህዝብ ትግል ወቅታዊ ፖለቲካ በተመለከተ በስብሰባው ለተገኙ የማህበረሰብ ክፍል የፖለቲካ ትምህርት ሰጥተዋል። ውይይቱም የክፍለ ጦር የብርጌድና የሻለቃ አመራሮች በተገኙበት ተካሂዷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ሰኞ ዕለት ሰኞ ለሁለቱ ምክር ቤቶች ባደረጉት ንግግር ገዢው ብልጽግና ፓርቲ ብሎ ናይልና ቀይ ባህር ላይ ያንጸባረቀው ትርክት ግራ የሚያጋባና ለማሰብ የሚከብድ ነው በማለት ተችተዋል። የማነ በብሉ ናይል እና በቀይ ባህር አጀንዳዎች መካከል ከጂኦግራፊያዊ ግንኙነት፣ ከህጋዊ ንጽጽር ወይም ከጂኦፖለቲካ ተመጣጣኝነት አንጻር አንዳችም ተመሳሳይነት የለም ብለዋል። የማነ ቅዠት ሲሉ የጠሩት ብልጽግና ፓርቲ በቀይ ባህር ላይ የሚያራምደው ትርክት ማድረግት በብዙ ነውጦችና ችግሮች በሚታመሰው ቀጠና ውስጥ አላስፈላጊና ሊወገድ የሚችል ግጭት የሚቀሰቅስ ይዘት ባይኖረው ኖሮ ምንም ለውጥ እንደማያመጣና እንደማይረባ ቅዠት ቆጥሮ መተው ይቻል ነበር በማለት አጣጥለውታልም። በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋ ለተጎጂ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር ዋሉ። በደቡብ ኢትዮጵያ ክልል ጎፋ ዞን ጎፋ ወረዳ ኬንቾሻካ ጎዝዲ ቀበሌ ሐምሌ 15 ቀን 2016 ዓ ም በተከሰተው የመሬት መንሸራተት አደጋ ሰለባ ለሆኑ ዜጎች የተሰበሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸው የዞኑ መንግስት ኮሚሽን አስታወቀ። የጎፋ ዞን መንግስት ኮሚሽን ትናንት መስከረም 27 ቀን 2018 ዓ ም በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ ሐምሌ 15 ቀን 2016 ዓ.ም ተመረተ በተከሰተው እጅግ አስከፊ በሆነው መሬት መንሸራተት አደጋ በመቶዎች የሚቆጠሩ ወገኖቻችን ህይወታቸው ማለፉን አስታውሰዋል። አደጋውን ተከትሎም ከሀገር ውስጥና ከሀገር ውጭ ያሉ ወገኖቻችን እንዲሁም የተለያዩ አካላትና መንግስት በአይነትና በገንዘብ ድጋፍ በማድረግ የጉዳቱ ሰለባ ለሆኑ ወገኖቻችን በአግባቡ እንዲደርስላቸው የዞኑ መንግስት ተፈጻሚነቱን በአቅርቦት እየተከታተለ መቆየቱን የሚታወቅ ነው ብሏል መግለጫው። ሆኖም የሀገር ውስጥና የዓለም አቀፍ ማህበረሰብ ለተጎጂ ህብረት ህብረተሰብ ከፊሎች የለገሱትን ድጋፍ ወደ ኪሳችን ገብቶ ካልበለጸግን በሚል አስተሳሰብ የተጠመዱ አካላት ይህንን አስነዋሪና ስብዕና የጎደለው ተግባር ለመፈጸም የወጠኑት ውጥን አልተሳካም ብሏልም። የጋዛ የሰላም ንግግር በቀጠለበት ሰዓት እስራኤል የሐማስ ጥቃት ሁለተኛ ዓመት መታሰቢያን አከበረችም። የጋዛን ጦርነት ለመቋጨት በግብፅ ንግግር እየተካሄደ ባለበት ቀን በመላው አገሪቱ እስራኤላውያን መስከረም 26 ቀን 2016 ዓ ም በሐማስ የተፈጸመውን ጥቃት ሁለተኛ ዓመት መታሰቢያ አክብረዋል። በጥቃቱ 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ወደ ጋዛ ተወስደዋል። እስራኤል ለጥቃቱ በጋዛ በወሰደችው አጸፋዊ ወታደራዊ ዘመቻ ደግሞ ከ67 ሺህ በላይ ሰዎች መገደላቸውን የሐማስ የጤና ሚኒስትር አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ በከባድ ሐዘን ውስጥ እስራኤል ተአምራዊ መቋቋም አሳይታለች ብለዋል። ደም የጠማቸው ጠላቶቻችን ክፉኛ መተውናል ነገር ግን አልሰበሩንም ሲሉ ኔታንያሁ ተናግረዋል። ጠቅላይ ሚኒስትሩ ታግተው የተወሰዱ ዜጎችን ማስመለስና ሐማስን መደምሰስ እንዲሁም ጋዛ ከዚህ በኋላ ለእስራኤል ስጋት እንዳትሆን የያዙት ሁሉንም የጦርነቱን ግብ ለማሳካትም ቃል ገብተዋል። ሐማስ በደቡባዊ እስራኤል ከሁለት ዓመት በፊት ያደረሰው ጥቃት ያስታወሱት የመንግስታቱ ድርጅት ፊ አንቶኒዮ ጉተሬዝ የጨለማው ቀን ሽብር በሁላችንም አእምሮ ውስጥ ለዘላለም ታትሟል ብለዋል። የእስራኤል መንግስት ይፋዊ የመታሰቢያ በዓሉ ቀን በሚቀጥለው ሳምንት ለማክበር ቀን ቢቆርጥም ማክሰኞ በመላው ሀገሪቱ የመታሰቢያ መርሃ ግብሮች ተካሂደዋል። በሐማስ ጥቃት የተገደሉ እስራኤላውያን መታሰቢያ በቴላቪቭ ተካሂዷል። በሟሽ ቤተሰቦች የተዘጋጀው መርሃ ግብር በእስራኤል የቴሌቪዥን ጣቢያዎች የተላለፈ ሲሆን ከሰዓታት ቀደም ብሎ ደግሞ በመላው ሀገሪቱ የአንድ ደቂቃ የህሊና ጸሎት ተካሂዷል። የበንድ እንዳለ የእስራኤልና የሐማስ የተደራዳሪዎች ቡድን በግብፅ የቀይ ባህር ሪዞርት በሆነው ሻራም አልሼክ ለሁለተኛ ቀን ቀጥተኛ ያልሆነ ንግግር ማድረጋቸውን ቀጥለዋል። ስለ ድርድሩ በቅርበት የሚያውቁ አንድ የፍልስጤም ከፍተኛ ባለስልጣን የመጀመሪያ ቀን የጠዋት ንግግሩ ያለ ተጨባጭ ውጤት መጠናቀቁን ገልጸው እስራኤል ከጋዛ የምትወጣበትና ከመጀመሪያው ዙር ስምምነት በኋላ እስራኤል ጥቃቷን እንደማትቀጥል ሐማስ መተማመኛ መጠየቅ ላይ አለመስማማት እንዳለ ጠቁመዋል። ድርድሩ ከባድና ገና ተጨባጭ ግኝት ያልተገኘበት መሆኑን አክለው የተናገሩት ባለስልጣን አደራዳሪዎች በሁለቱ ወገኖች መካከል ያለውን ልዩነት ለማጥበብ ጠንክረው እየሰሩ መሆኑን ተናግረዋል። የፕሬዚዳንት ትራምፕ ተደራዳሪዎች ስቲቭ ዊትኮፍ እና ጀሬድ ጄሬድ ኩሽር ረቡዕ ዕለት ግብፅ ይገባሉ ተብሎ እንደሚጠበቅ የቢቢሲ ምንጮች ተናግረዋል። ሰኞ ዕለት ፕሬዚዳንት ትራምፕ ለጋዜጠኞች ስምምነት የመድረስ መልካም ዕድል አለንና የመጨረሻ ስምምነት ይሆናል ብለዋል። የህዝብ አስተያየት መረጃ እንደሚያመለክተው ሰባ መቶ እስራኤላውያን በታጋቾች ለውጥ ጦርነቱ እንዲያበቃ ይፈልጋሉ። ማክሰኞ ጠዋት በጋዛ ከተማ የተለያዩ ሰፈሮች እስራኤል የእስራኤል አየር ጥቃትና የከባድ መሳሪያ ድብደባ ማድረሷን አማኞች የተናገሩ ሲሆን እስራኤል የአየር ድብደባዋን ቀጥላለችም። ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑን። ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ።